ኖላዊት የዛሬዎቹ ባለ ታሪኮቹ ሀናና እርግብ ናቸው። ታሪካቸው ምን ላይ ነው የደረሰው? አንቺ ሀሴት አይደለሽም፣ እኔ ነኝ ሀሴት እየተባባሉ ሲጨቃጨቁ የነበሩት ሀናና እርግብ፣ እንደዚሁም ደግሞ ሜላት እናታቸው እንግዲህ እውነቱ ማወቅ እፈልጋለሁ ብላ ነበር ሀናና እርግብ ምርመራ አድርገዋል ማለት ነው። ምርመራቸው እየተጠበቀ ነው። ግን በመሀል ደግሞ ጥሩ ዜናም አልሰማንም። የሀና አባት ሁለት መቶ ሺ ብር እንደሚሆን ነበር አሰሪዋ እከፍላለ ያለችው። አሁን ላይ ደግሞ ያ ከዛ አልፎ ስድስት መቶ ሺ ብር እንደሆነባት ሰምተናል ማለት ነው። ይህም በማመልከት ሀናም ደግሞ ከየት አባቴ ነው አምጥቼ እምከፍለው እያለች እየተበሳጨች ራሷን እያበሳጫጨች ነው። ዶክተሩም ደግሞ እንዲታቂው ብዬ ነው የነገርኩሽ አትናደጂ፣ ሀና ይላታል ማለት ነው። ለማወቂያ አለው። እሷም ደግሞ እትዬስ እንዴት ትሆናለች? ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ቤተሰቦች ላይክ ሸር፣ ሰብስክራይብ እያደረጋችሁ የዛሬዎቹ ባለ ታሪኮች ሀናና እርግብ ላይ ነው ዛሬ የሚያለውት ማለት ነው። የሁለቱ ጉዳይ ምን ላይ ደረሰ? እንግዲህ ሁለቱ ምርመራ አድርገዋል። ተሁለቱም የጸጉር ላሙና ሰጥተው ነበር ማለት ነው። እሱን ለማወቅ ለማውቅያህን እንትን እንላለን ማለት ነው። ስለነሱ ነግራችኋለሁ ሀናና እርግብ እስካሁን ከተመረመሩ በኋላ ምንም ያደረጉት ነገር የለም ማለት ነው። መፍትሄ ነገር ገና ነው። ውጤታቸው ገና ሊመረመር ሄዶ ነበር ማለት ነው። ታ እየተመረመረ ነው። አና እንግዲህ በሚያሳዝን ሁኔታ አባቷን መስንም እኔ መተዋወቅ እችላለሁ ወይ? እባክሽን ንገሪኝ፣ ይላታል ማለት ነው። እሷም አይ አይቻልም፣ አባት ሻኪን ቤት እተኛበት አይደል እንዴ ውጤትሽ የሚመጣው ይላታል። እሷም ደግሞ በፍጹም አባቴን እኔ እንደዚህ አላደርግም፣ በጭራሽ አላስተዋውቅህም። እኔ ካስተዋውቅኩህ አባቴ ይናደድብኛል፣ ምክንያቱም እኔን እንዴት ሆኖ እንዳሳደገኝ አታውቅም ትለዋለኝ። ወዞ መስፍንም ደግሞ እንዴ ምን ችግር አለው ሀኔጌ ብተዋወቅ ይላታል። በፍጹም የኔ አባት ይሄንን ከሰማ እኔ ቤተሰቦቼን እንትን እያልኩ እንደሆነ እያፈላለኩ እንደሆነ በፍጹም አያውቅም። በዛ ላይ ሰራተኛ ሁኜ እንደምሰራ እሱ አያውቅም። ስንት ሆኖ እንዳሳደገኝ ብታውቅ ተከትለዋል ማለት ነው። እሺ በቃ ብሎ እሱም ግራ ይጋባል ማለት ነው። መስፍን በአሁን ሰዓት ሀና ያለችበት ሁኔታ በጣም ያሳዝናል ማለት ነው። እች እርግብ ተንከሲስ ማለት ነው። ሰላምም ደግሞ ልክ ልኳን እየነገረቻት ነበር። በሀና ቦታ ሆነው ምግብ እየሰሩ ነበር። መጥበቅ ውስጥ ማለት ነው። አብረው ሁለቱ አንድ ላይ ሆኖ ሲሰሩ የነበረው በዛውም እያወራች ስለነበረ ሀና ሰለለለች አንድ ላይ ሆኖ እያወሩ ስለ ሀና አንስታ ይህን እርግብ፣ ይህን ያህል ሀናን እምትወዷት ለምንድን ነው ምክንያት አለ አለሽ? እንዴት ትላታለች ማለት ነው። ሰላምም ደግሞ ስለ ሀና ሀናን ማንም ሰው አያክላትም በምግብም ብቴ፣ በስራዋ በሁሉ ነገሯ ትላታለች። እንግዲህ ሀሴት አደለሽም እያልሽ ነው እንዴ ብላ ጓትላለች፣ እርግብ ማለት ነው። እርግብ አሁን ላይ አጭበርባሪ መረጃ የእሷን ታሪክ ወስደሽኝ እና እንዳለችው ከሆነ ታሪካ ወስዳብኝ ያዴ ሰላለች፣ እማም ነው ኔ ምርመራቸው ሲመጣ ነው ትላታለች። ከአሁኑ ሰላም አልወደደቻትም፣ ሲጀመርም እርግብን በጣም ነው ምጠላት። ምክንያቱም አሁንም አትወዳትም። በፊት ማትወዳትም ማለት ነው። ይሄ ነገር ግራ እያጋባን ይገኛል ማለት ነው። የሁለቱ ጉዳይ አጠራጣሪ ሆኗል። በቅርብ ቀንም ደግሞ እንፈልጋለን እኛም ግራ እያጋባችን ነው ማለት ነው። ሀና አሁን ላይ ያለችበት ሁኔታ ቢያሳዝንም በቅርብ ቀን ደግሞ ውጤታቸውን እንዲቀየርበት ይመስለኛል። አሁንም ይህንን ብር እንዲጨመርባት ያደረገችው ያቺ ተንከሲስ ባዩሽ ትመስለኛለች። እሷም ግራ ተጋብታ መቼ ይሁን የኔ ታሪክ የሚያልቀው ሀና መቼ የሆን እንትን የምትዩ ብላ ራሷን እያበሳጨች እየወቀሰ ትገኛለች። በአሁን ሰዓት ብር ከየትስ አምጥታ ነው እንትን የምትለው፣ ይህ አሳስቧታል ማለት ነው። በቅርብ ቀን የምናቀው ይሆናል ግን ይህን እንደዚህ ያደረገችባት ሲመስለኝ እንትናነች ማለት ነው። ይች ተንገሴስ ማለት ነው። ባዮሽ ናት። የባዮሽ ስራ ነው ይህ ሁሉ ሌላ ምንም አይደለም። ባዮሽ ናት እንደዚህ የምታረግባት ማለት ነው። ባዮሽ ብዙ ጊዜ እንትን ስለምትል እሷ ናት፣ ሌላ ሰው ማንም አይመስለኝም። ታሪኳን እንግዲህ ባለ ታሪክ እንትነው አሁን ላይ ነብር ሁናለች ማለት ነው። ሜላት እንዴት ይችን ካን ነበረ ይያልሽ ነበር። ምላሴም ደሞ ምን አረገችሽ እንዴ? ላንተ እንኳን ምሳስ አሰራለህ ነው የሄደችው ትለዋለህ። እንዴ፣ ምን ማለት ነው? እማይ አትና ልጅ ይሄን እኔ ራሴ ሰራለሁ ይላታል ማለት ነው። በቃ እኔ ሰራለሁ ትለዋለች እናቱ ማለት ነው። ሜላት በፍጹም አንቺ እንድትሰሪ አፍ አልፈነክ እኔ ራሴ እሰራለሁ ሚላታል ማለት ነው። በአሁኑ ሰዓት ያሉበት ሁኔታ በጣም ግራ የሚያጋባ ነው ማለት ነው። ሀና አሁን ላይ ያለችበት በጣም ያሳዝናል። እኛም በቅርብ ቀን አውቀን ሀናን እንትና ማረግ እንችላለን ማለት ነው። ያው ሜላት አሁን ላይ የጥላቻት ለምንድን ነው? እርግብ ደግሞ ይችተን ከሴስ ምን እያረግሽ ነው ትላታለይ፣ ማለት ነው። እኔ ያለሁልሽ ሀናን ከሆነ ተያት የራሷ ጉዳይ ምንም አታደርግልሽም ትላታለች፣ ማለት ነው። ይቺ እንትና ሀና እርግብ ማለት ነው። እርግብ ልክ እንደ ባዩሽ ይች ተንከሴስ መርዝ ማለት እሷን መርዝ ናት። እና በእንቅርብ ቀን ውጤቱ ሲመጣ የሀና ውጤት ካልተቀየረባት እናያለን ማለት ነው። ግን ውጤቱን የምትቀይርባት እንትን አላት ባዩሽ ባዩሽ በጣም ተጠላታለሽ ማለት ነው። ባዩ ስለምጠላት ነው እንጂ እኮ ሌላ ነገር የሚፈጠር ነገር የለም። ያንንም እውነታ መስፍንም ግራ ተጋብቶ እንዴት አባትሽና ሰማሳይሽ፣ ቆይ ችግር አለው እሷም ማወቅ የለበትም እያለ በራሷ እየተዋጣችው ነው። እኛም በቅርብ ቀን ደግሞ እውነትን እንትን የምንልበት ቀን የደረሰ ነው ማለት ነው። በቅርቡ እንደርሳለን። ሌላ አሁን ላይ ያለችበት ያው ሀና ሳትኖር ሳትኖር እራሳቸው ናቸው የሚሰሩት፣ በነገራችን ላይ እና ሁሉም የየራሱን የግሉን እየሰራ ነው ማለት ነው። ይህ ምላሲም ደግሞ በሀና ሲመጡበት አይወድም። ይህ የታወቀ ነው። ከዚህም በፊት የሀናም አባት ሐኪም ቤት ነበረ። ሀኔ ቀረች አትገባች ያለ ሁለቱም ጠፍተውት ነበር። ሀናም አሴርም አልመጡለትም ነበር። እናንተ ልጆች መጣችው አላቸው። እንዴ ሞታችሁ ብዬ ይላቸዋል። እነሱም እየሳቀው እንዴት እንሞታለን ትለዋለች። ግራ ተጋብተው እና ግራ እየተጋቡ እየተጨቃጨቁ ስደርሰዋል ትንሹ ነገር ያው ትልቅ ሰለም የሆንባቸው ማለት ነው። ያህና ነገር በእርግጥ ያሳስበናል ሁላችንም። አሁንም ደግሞ ይህንን ብር ያስጨመረችባት ሲመስለኝ ወይዘሮ እንትናናት ይቺ ባዩሽ ትመስለኛለች ማለት ነው። የባዩሽ ስራ ተንከሴስ እንደሆነች ሁላችንም እናቃለም ማለት ነው። ባዩሽ እንደ ባዩሽ መርስ መርዛማ ሴት የለም ማለት ነው። አባቷም የሀና ግራ ተጋብታለች! አባቷን እንዴትስ አርጌ ነው ከዚህ በኋላ የማሳክመው ለትዬት ስምነግራት ምንድን ብዬ ነው እያለች ነበር። ሀና ጭንቀት ውስጥ ናት። በአሁኗ ሰዓት ላይ ሁሉም ነገር ዝብርቅርቅ ብሎባታል። ቤተሰቦቼን አግኝቼ እደሰታለው እደሰታለሁ ስትል ግራ አሁን ደግሞ የግራ ግራ ነው ያጋባት የእሷ ጭንቀትና ሀሳብ በላይ በላይ ላይ ይተካባታል፣ መከራውም ይፈራረቅባታል። ሀና በጣም አስተዋይ ልጅ ትዕግስተኛ ነበረች። ዛሬ ላይ ግን ባየናት ከሆነ በጣም በሚያሳዝን ሁኔታ የአባቷ መታመም የበለጠ እያሳዘናት ነው። አሁን ላይ አሰሪዋም በጣም እያበሳጨቻት ነው። ምክንያቱም ሀና ችላ ነው እስካሁን ድረስ ያለችው ወይዘሮ ሜላት እንዴት እንደዚህ ትለኛለች ብላ